ዘመድ አዝማዱ ያ ኒ ባልደረባው የሥራ ባልደረባው አብሮት አይገባም እዛ ቀብር ውስጥ ሥራው ብቻ ይቀራል። ለዚያ ከሞት በኋላ ላለው ህይወት እያንዳንዳችን ልንዘጋጅና ያ ኒ ኢንሻ አላህ ዛሬ ባጭር መልክታችን እንሆ ተገናኝተናል። ኢንሻላህ ላስተላለፍላችሁ የወደድኩት አንድ ነገር ነው። እሱም ሁሉም የማይቀርበት የሆነው ሞት አላህ ሱብሓነሁ ወተዓላ በተከበረው ቃሉ ምን ይለናል? ኩሉ ነፍሲን ዛኢቀቱል ሞት ማንኛውም ነፍስ ሞትን ቀማሽ ናት። ሰውየው ምንም ቢሆን ባለሥልጣን ቢሆን፣ ባለሀብት ቢሆን፣ እንደዚሁም ደግሞ የተለያየ የንግድ ኢንቨስትመንት ላይ የተሳተፈ ነጋዴ ቢሆን ሞት አይቀርለትም። ስለዚህ ለዚህ ለሞት መዘጋጀት፣ ከሞት በኋላ ላለው ህይወት መዘጋጀት ያስፈልጋል። ነቢያችን صلى الله عليه وآله ወሰለም ሰው ልጅ በሚሞትበት ሰዓት ላይ ሶስት ነገሮች ይከተሉታል ይላሉ። اهله ወማሉሁ ወአመሉ። ቤተሰቡ ዘመድ አዝማዱ እንደዚሁም ደግሞ ገንዘቡ ንብረቱ፣ መኪና ካለ ይሸኛል፣ ጀናዛ ይሸኛል፣ እንደዚሁም ስራው። ሁለታቸው ይመለሳሉ። ስራው ብቻ ከሱ ጋር ይቀራል፣ ይላሉ ረሱሉ ሰለላሁ ዓለይሂ ወሰለም። ተመልከቱ ቤተሰቡ አብሮት አይገባም፣ ወንድሞ አብሮት አይገባም፣ እንደዚሁ ዘመድ አዝማዱ፣ ያኒ ባልደረባው የስራ ባልደረባው አብሮት አይገባም። እዛ ቅብር ውስጥ ስራው ብቻ ይቀራል። ለዚያ ከሞት በኋላ ላለው ህይወት እያንዳንዳችን ልንዘጋጅና ያኒ ጥሩ ዝግጅት አድርገን ከአላህ ጋር መገናኘትን ሁሌ ማሰብ አለብን። ምናልባት ሰዎች መሞታቸውን ቢያምኑም ገና ነኝ የሚል መተማመኖች እናያለን ማለት ነው። ዛሬ በሞትስ፣ አሁን በሞትስ፣ በዚህ ሰዓት በሞትስ የሚለው ይዘነጋሉ ማለት ነው። ከቤታቸው ወጥተው ሳይመለሱ የቀሩ ሰዎች ብዙ ሰዎችን አይተናል ማለት ነው። ስለዚህ በዚህ አይነት ሁኔታ ለሞት ራሳችንን ማዘጋጀት አለብን። ሀዳ ወሰለላሁ ወሰለም ዓላ ነቢና ሙሐመድ